ሰላም ጤና ይስጥልን፣ ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው፣ እስከ ፍጻሜው አብራችሁን ቆዩ። ጃፓን በታሪኳ የመጀመሪያዋን ሴት ጠቅላይ ሚኒስትር ሾመች። ሳናኤ ታካኢቺ ከጃፓን ሁለት ምክር ቤት የብዙሃን ድምፅን በማግኘት የመጀመሪያ የሀገሪቱ ሴት ጠቅላይ ሚኒስትር በመሆን ታሪክ ሰሩ። የጃፓን ሊብራል ዲሞክራቲክ ፓርቲ አባል የሆኑት ታካኢቺ የጠቅላይ ሚኒስትርነት ስልጣን የጨበጡት በሀገሪቱ የታችኛ ምክር ቤት 237 ድምፅ እንዲሁም ከላይኛው ምክር ቤት 125 ድምፅ ድጋፍ በማግኘት ነው። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን፣ የጃፓን ብረቷ እመቤት የሚል ቅጽልንም አትርፈዋል። ጠቅላይ ሚኒስትሯ በሰው እጅ የተገደሉትን የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ተከታይ ከመሆናቸው በተጨማሪ በጠንካራ ወግ አጥባቂ አቋማቸው ይታወቃሉ። እስካሁን ባለው የጃፓን የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘው የቆዩ ሲሆን፣ አሁን ሳናኤ ታካኢቺ የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው መምጣታቸው ታላቅ እመርታ መሆኑንም እየተነገረ ነው። በርካቶች እንደሚሉትም የጠቅላይ ሚኒስትሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው ሴቶች ተሳትፎ ውክልና ታሪካዊ እርምጃ ነው። ጠቅላይ ሚኒስትሩ ሳናኤ ታካኢቺ መረጋጋት በሌላው የጃፓን ፖለቲካ በአምስት ዓመት ውስጥ ወደ ስልጣን የመጡ አራተኛዋ ጠቅላይ ሚኒስትር ናቸው። የታካኢቺ ድል የመጣው ፓርቲያቸው ለሊብራል ዲሞክራቲክ ፓርቲ ፖለቲካዊ ቅሌት በገጠመው እና የሕዝብ ተቀባይነት ዝቅ ባለበት ጊዜ ነው። ከሁለተኛው የዓለም ጦርነት በኋላ ያለውን አብዛኛውን ጊዜ ጃፓንን የመራው ፓርቲው ሴት ጠቅላይ ሚኒስትር ለማሾም ከቀኝ ክንፉ የጃፓን ኢንቬቲቪክ ፓርቲ ጋር ጥምረት ለመመስረት ከተስማማ በኋላ ነው። ጠቅላይ ሚኒስትሩ የተቀዛቀዘውን የሀገሪቱን ምጣኔ ሀብት ለማነቃቃት መንግስት በተለያዩ ዘርፎች መዋለ ንዋዩን እንዲያፈስ የሚያደርግ እርምጃ ይወስዳሉ ተብሎም ይጠበቃል። ታካኢቺ የጠቅላይ ሚኒስትርነቱን ስልጣን በመያዝ በቂ ድምፅ ቢያገኙም በተገቢ ሁኔታ ሀገሪቱን ለመምራት ግን የተቃዋሚ ፓርቲ የምክር ቤት አባላት ድጋፍ ማግኘት እንደሚያስፈልጋቸው እየተነገረ ነው። ከሁለቱ የጃፓን ምክር ቤት ውስጥ ጠቅላይ ሚኒስትር ለመሆን የሚያስችላቸው ድጋፍ ያገኙት ሳናኤ ታካኢቺ ማክሰኞ ከሰዓት በኋላ 64ተኛ እና የመጀመሪያው ሴት የጃፓን ጠቅላይ ሚኒስትር ሆነው ቃል ማላ ይፈጽማሉ። የሀገሪቱ ፓርላማ ጠቅላይ ሚኒስትሯ ከመረጡ በኋላ ታካኢቺ የሚጠበቅባቸውን ተግባር ሚኒስትሮችን በመሾም አዲሱን ካቢናቸውን ይመሰርታሉ። ከዚያም ጃፓን በንጉሳዊ ስርዓት ወደሚመሩት ንጉስ ቤት መንግስት ከካቢናቸው ጋር በማቅናት ታማኝነታቸውን ከገለጹ በኋላ የመጀመሪያዋ የሚኒስትሮች ስብሰባ ያካሂዳሉ። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላቸው አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር